ሰላም ቅዱሳን የመጽሐፍ ቅዱስ ንባባችን ዛሬ 25ኛ ቀን ላይ ደርሷል። መስከረም አንድ ዘፍጥረት አንድ ጳጉሜ አምስት ራእይ 22 ብለን ጉዞ ጀምረናል። ዛሬ የምናነባው የእግዚአብሔር ቃል ክፍል ከዘፀአት ምዕራፍ 28 ጀምሮ እስከ 30 ያለውን ይሆናል። በጌታ በኢየሱስ ስም አነባለሁ። አብረን እናንብብ። ምዕራፍ 28። አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት የሆኑልኝ ዘንድ ወደ አንተ አቅርብ አሮንን፣ የአሮንንም ልጆች ናዳብን፣ አብዮድንም፣ አላዛርንም፣ ኢታምርንም አቅርብ። የተቀደሰው ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ስራለት። አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ሲሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ ለሞላሁባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገር። የሚሰሯቸውም ልብሶች እነዚህ ናቸው። የደረት ኪስ፣ ኤፉድም፣ ቀሚስም፣ ዝንጉርጉር ሸሚዝም፣ መጠምጠሚያም፣ መታጠቂያም። እነዚህም ካህናት የሆኑልኝ ዘንድ ለወንድምህ ለአሮን ለልጆቹም የተቀደሰ ልብስ ያድርጉ። ወርቅንም፣ ሰማያዊና ሐምራዊ፣ ቀይ ግምጃ፣ ጥሩ በፍታም ይውሰዱ። ኤፉድንም በብልሃት የተሰራ በወርቅና፣ በሰማያዊ በሐምራዊ በቀይ ግምጃ ከተፈተለ ከጥሩ በፍታም ብልህ ሰራተኛ እንደሚሰራ ያድርጉ። ሁለቱ ወገን አንድ እንዲሆን በሁለቱ ጫንቃ ላይ የሚጋጠም ጨርቅ ይሁን። በላዩም መታጠቂያ ሆኖ በብልሃት የተጠለፈው የኤፉድ ቋድ እንደ እርሱ ከእነርሱም ጋር አንድ ይሁን። ከወርቅና ከሰማያዊ ከሐምራዊ ከቀይ ግምጃም ከተፈተለ ከጥሩ በፍታም የተሰራ ይሁን። ሁለትም የመረግድ ድንጋይ ወስደ የእስራኤልንም ልጆች ስም ስማቸውን ቀረጸባቸው። እንደ አወላለዳቸው ስድስት ስም በአንድ ድንጋይ የቀረውንም ስድስት ስም በሌላው ቅረጽ። በቅርጽ ሰራተኛ ስራ እንደ ማህተም ቅርጽ አድርገህ የእስራኤልን ልጆች ስም በሁለት ድንጋዮች ቅረጽ፣ በወርቅም ፈርጥ አድርግ። የእስራኤልም ልጆች የመታሰቢያ ድንጋዮች የሆኑ ዘንድ ሁለቱን እንቁዎች በኤፉድ ጫንቃዎች ላይ አድርጋቸው። አሮንም በሁለቱ ጫንቃዎች ላይ ለመታሰቢያ ስማቸውን በእግዚአብሔር ፊት ይሸከማል። የወርቅም ፈርጦች ሁለትም ድሬዎች ከጥሩ ወርቅ ስራ እንደ ተጎነጎነም ገመድ አድርግ። የተጎነጎኑትንም ድሬዎች በፈርጦቹ ላይ አንጠልጥል። ብልህ ሰራተኛም እንደሚሰራ የፍርዱን የደረት ኪስ ስራው እንደ ኤፍዱም አሰራር ስራው፣ ከወርቅና ከሰማያዊ ከሐምራዊም ከቀይም ግምጃ ከጥሩ በፍታም ስራው። ርዝመቱ ስንዝር ስፋቱም ስንዝር ሆኖ ትክክልና ድርብ ይሆናል። በአራት ተራ የሆነ የእንቁ ፈርጥ አድርግለት። በፊተኛው ተራ ሰርዲዮን፣ ቶጳዚዮን፣ የሚያብረቀርቅ እንቁ፣ በሁለተኛውም ተራ በሉር፣ ሰምጴር አልማዝ በሶስተኛውም ተራ ያንክት፣ ኬልቄዶን፣ አሜቴስጢኖስ በአራተኛውም ተራ ቢረሌ፣ መረግድ፣ ኢያስጲድ ከወርቅ ፈርጥ ይደረጋሉ። የእንቆቹም ድንጋዮች እንደ እስራኤል ልጆች ስሞች 12 ይሆናሉ። በየስማቸውም ማተሚያ እንደሚቀረጽ ይቀረጹ፣ ስለ 12ቱም ነገዶች ይሆኑ። ለደረቱ ኪስም የተጎነጎኑትን ድሬዎች እንደ ገመድ አድርገህ ከጥሩ ወርቅ ስራቸው። በደረቱ ኪስም ሁለት የወርቅ ቀለበቶች ስራ። ሁለቱንም ቀለበቶች በደረቱ ኪስ በሁለቱም ወገን አደርጋቸው። የተጎነጎኑትንም ሁለቱንም የወርቅ ድሬዎች በደረቱ ኪስ ወገኖች ወዳሉት ወደ ሁለቱ ቀለበቶች ታገባቸዋለ። የሁለቱንም ድሬዎች ጫፎች በሁለቱ ፈርጦች ውስጥ አግብተ በኤፉዱ ጫንቃዎች ላይ በፊታቸው ታደርጋቸዋለ። ሁለት የወርቅ ቀለበቶችም ስራ። እነርሱንም በኤፉዱ ፊትለፊት ባለው በደረቱ ኪስ በሁለቱ ጫፎች ላይ ታደርጋቸዋለ። ደግሞም ሁለት የወርቅ ቀለበቶችን ስራ፣ በኤፉዱም ፊት ከጫንቃዎች በታች በብልሃት ከተጠለፈ ከኤፉዱ ቋድ በላይ በመያዣው አጠገብ ታደርጋቸዋለ። የደረቱም ኪስ በብልሃት ከተጠለፈ ከኤፉዱ ቋድ በላይ እንዲሆን ከኤፉዱም እንዳይለይ የደረቱን ኪስ ከቀለበቶቹ ወደ ኤፉዱ ቀለበቶች በሰማያዊ ፈትል ያስሩታል። አሮንም ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤልን ልጆች ስሞች በፍርዱ በደረት ኪስ ውስጥ በልቡ ላይ ይሸከም። በፍርዱ በደረት ኪስም ውስጥ ኡሪምና ቱሚምን ታደርጋለህ፣ በእግዚአብሔር ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁል ጊዜ የእስራኤልን ልጆች ፍርድ በልቡ ላይ ይሸከማል። የኤፉዱንም ቀሚስ ሁሉ ሰማያዊ አድርገው። ከላይም በመካከል አንገትጌ ይሁንበት። እንዳይቀደድም እንደ ጥሩር የተሰራ ጥልፍ በአንገትጌው ዙሪያ ይሁንለት። በታችኛውም ዘርፍ ዙሪያ ከሰማያዊው ከሐምራዊውም፣ ከቀይም ግምጃ ሮማኖችን አድርግ። በዚያም መካከል በዙሪያው የወርቅ ሻኩራዎችን አድርግ። የወርቅ ሻኩራ ሮማንም፣ ሌላ የወርቅ ሻኩራ ሮማንም በቀሚሱ ዘርፍ ዙሪያውን ይሆናሉ። በማገልገል ጊዜም በአሮን ላይ ይሆናል። እርሱም እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባና ሲወጣ ድምፁ ይሰማል። ከጥሩ ወርቅም ቅጠል የሚመስል ምልክት ስራ። በእርሱም እንደ ማህተም ቅርጽ አድርገ ቅድስና ለእግዚአብሔር የሚል ትቀርጽበታለህ። በሰማያዊ ፈትል በመጠምጠሚያው ፊት ታንጠለጥለዋለህ። በአሮንም ግንባር ላይ ይሆናል። አሮንም የእስራኤል ልጆች በሚያቀርቡትና በሚቀድሱት በቅዱስ ስጦታቸው ሁሉ ላይ ያለውን ኃጢአት ይሸከም። በእግዚአብሔር ፊት ሞገስ እንዲሆንላቸው ቅጠል የሚመስለው ምልክቱ ሁልጊዜ በግንባሩ ላይ ይሁን። ሸሚዙንም ከጥሩ በፍታ ዝንጉርጉር አድርገህ መጠምጠሚያውንም ከበፍታ ትሰራለህ። በጥልፍ አሰራር መታጠቂያም ትሰራለህ። ለአሮንም ልጆች ሸሚዞችን መታጠቂያዎችንም ቆቦችንም ለክብርና ለጌጥ ታደርግላቸዋለ። ይህንንም ሁሉ ወንድምህን አሮንን ከእርሱም ጋር ልጆቹን ታለብሳቸዋለ። በክህነት እንዲያገለግሉኝ ትቀባቸዋለ፣ ትክናቸዋለ፣ ትቀድሳቸውም አለ። አፍረተ ስጋቸውን ይከድኑ ዘንድ የበፍታ ሱሪ ታደርግላቸዋለ። ከወገባቸውም እስከጭናቸው ይደርሳል። ኃጢአትም እንዳይሆንባቸው እንዳይሞቱም ወደ መገናኛው ድንኳን ሲገቡ በመቅደሱ የሚያገለግሉ ዘንድ ወደ መሰዊያው ሲቀርቡ በአሮንና በልጆቹ ላይ ይሆናል። እርሱ ከእርሱም በኋላ ለዘሩም ለዘለ ዓለም ስርዓት ይሆናል። ምዕራፍ 29 እኔንም በክህነት እንዲያገለግሉኝ ትቀድሳቸው ዘንድ የምታደርግባቸው ነገር ይህ ነው። ነውር የሌለባቸውን አንድ ወይፈንና ሁለት አውራ በጎች ትወስዳለህ። ቂጣ እንጀራ፣ በዘይትም የተለወሰ የቂጣ እንጎቻ፣ በዘይትም የተቀባ ስስ ቂጣ ከመልካም ስንዴ ታደርጋለህ። በአንድ ሌማትም ታደርጋቸዋለህ። ከወይፈኑና ከሁለቱ አውራ በጎች ጋር በሌማቱ ታቀርባቸዋለህ። አሮንና ልጆቹም ወደ መገናኛው ድንኳን ታቀርባቸዋለህ። በውሃም ታጥባቸዋለህ። ልብሶችን ወስደህ ለአሮን ሸሚዝና የኤፉድ ቀሚስ፣ ኤፉድም፣ የደረት ኪስም ታለብሰዋለ። በብልሃትም በተጠለፈ ቋድ ታስታጥቀዋለህ። መጠምጠሚያውንም በራሱ ላይ ታደርጋለህ። የተቀደሰውን አክሊል በመጠምጠሚያው ላይ ታኖራለ። የቅብአትንም ዘይት ወስደህ በራሱ ላይ ታፈሳለህ፣ ትቀባውማለህ። ልጆቹንም ታቀርባቸዋለህ፣ ሸሚዞቹንም ታለብሳቸዋለህ። አሮንና ልጆቹን በመታጠቂያ ታስታጥቃቸዋለህ፣ ቆብን ታለብሳቸዋለህ። ለዘላለም ሥርዓትም ክህነት ይሆንላቸዋል። እንዲሁም አሮንና ልጆቹን ትክናቸዋለህ። ወይፈኑንም ወደ መገናኛው ድንኳን በር ፊት ታቀርበዋለህ። አሮንና ልጆቹ እጆቻቸውን በወይፈኑ ራስ ላይ ይጭናሉ። ወይፈኑን በመገናኛው ድንኳን በር አጠገብ በእግዚአብሔር ፊት ታርደዋለህ። ከወይፈኑም ደም ወስደህ በመሰዊያው ቀንዶች ላይ በጣትህ ትረጨዋለህ። ደሙንም ሁሉ ከመሰዊያው በታች ታፈሰዋለህ። የሆድ ዕቃውንም የሚሸፍነውን ስብ ሁሉ፣ በጉበቱ ላይ ያለውን መረብ፣ ሁለቱንም ኩላይቶችን በላያቸው ያለውን ስብ ወስደህ በመሰዊያው ላይ ታቃጥላለህ። የወይፈኑን ስጋ ግን ቁርበቱንም፣ ፈርሱንም ከሰፈር ውጪ በእሳት ታቃጥለዋለህ፤ የኃጢአት መስዋዕት ነውና። አንደኛውን አውራ በግ ትወስደዋለህ። አሮንና ልጆቹም በአውራ በግ ራስ ላይ እጆቻቸውን ይጭናሉ። አውራውንም በግ ታርደዋለህ። ደሙንም ወስደህ በመሰዊያው ላይ በዙሪያው ትረጨዋለህ። አውራውንም በግ በየብልቱ ትቆርጠዋለህ። የሆድ ዕቃውና እግሮቹን ታጥባለህ። ከብልቱና ከራሱም ጋር ታኖረዋለህ። አውራውንም በግ በሞላው በመሰዊያው ላይ ታቃጥላለህ። ለእግዚአብሔር የሚቃጠል መስዋዕት ነው፣ ጣፋጭ ሽቱ ነው፣ ለእግዚአብሔር የቀረበ የእሳት ቁርባን ነው። ሁለተኛውንም አውራ በግ ትወስደዋለህ። አሮንና ልጆቹም እጆቻቸውን በአውራው በግ ራስ ላይ ይጭናሉ። አውራውንም በግ ታርደዋለህ፣ ደሙንም ትወስዳለህ። የአሮንንም የቀኝ ጆሮ ጫፍ የልጆቹንም የቀኝ ጆሮአቸውን ጫፍ፣ የቀኝ እጃቸውንና የቀኝ እግራቸውን አውራ ጣት ታስነካዋለህ። ደሙንም በመሰዊያው ላይ በዙሪያው ትረጨዋለህ። በመሰዊያውም ላይ ካለው ደም ከቅብአት ዘይትም ወስደህ በአሮንና በልብሱ ላይ፣ ከእርሱም ጋር ባሉት በልጆቹና በልብሳቸው ላይ ትረጨዋለ። እርሱም ልብሶቹም ከእርሱም ጋር ልጆቹም ልብሶቻቸውም ይቀደሳሉ። ደግሞም የሚካኑበት አውራ በግ ነውና የበጉን ስብ ላቱንም፣ የሆድ ዕቃውንም የሚሸፍነውንም ስብ፣ በጉበቱም ላይ ያለውን መረብ፣ ሁለቱንም ኩላሊቶች በላያቸው ያለውንም ስብ፣ የቀኙንም ወርች ትወስዳለህ። አንድ እንጀራ፣ አንድም የዘይት እንጀራ፣ አንድም ስስ ቂጣ በእግዚአብሔር ፊት በሌማት ካለው ቂጣ እንጀራ ትወስዳለህ። ሁሉንም በአሮን እጆችና በልጆቹ እጆች ታኖረዋለህ። ለሚወዘወዝ ቁርባን በእግዚአብሔር ፊት ትወዘውዘዋለህ። ከእጃቸውም ትቀበለዋለህ፣ በመሰዊያውም ላይ ከሚቃጠል መስዋዕት ጋር በእግዚአብሔር ፊት ጣፋጭ ሽቱ እንዲሆን ታቃጥለዋለህ። እርሱ ለእግዚአብሔር የእሳት ቁርባን ነው። ለአሮንም ክህነት የታረደውን የአውራውን በግ ፍርምባ ወስደህ ለሚወዘወዝ ቁርባን በእግዚአብሔር ፊት ተወዘውዘዋለህ እርሱም የአንተ ወግ ይሆናል። ከሚካኑበትም አውራ በግ የተወሰደ ለአሮንና ለልጆቹ ወግም ይሆን። ለመስዋዕት የተወዘወዘውን ፍርምባና የተነሳውን ወርች ትቀድሳለህ። ያውም የማንሳት ቁርባን ነውና ከእስራኤል ልጆች ዘንድ ለዘለ ዓለም የአሮንና የልጆቹ ወግ ይሁን። የእስራኤል ልጆች የሚያቀርቡት የደህንነት መስዋዕታቸው የማንሳት ቁርባን ይህ ይሆናል ለእግዚአብሔር የማንሳት ቁርባን ይሆናል። የተቀደሰውም የአሮን ልብስ ይቀቡበትና ይካኑበት ዘንድ ከእርሱ በኋላ ለልጆቹ ይሁን። ከልጆቹም በእርሱ ፋንታ ካህን የሚሆነው በመቅደስ ለማገልገል ወደ መገናኛው ድንኳን ሲገባ ሰባት ቀን ይልበሰው። የሚካንበትንም አውራ በግ ወስደ ሥጋውን በተቀደሰ ስፍራ ትቀቅለዋለህ። አሮንና ልጆቹም የአውራውን በግ ሥጋ በሌማትም ያለውን እንጀራ በመገናኛው ድንኳን በር ይበሉታል። የተካኑና የተቀደሱ የሆኑ ዘንድ ማስተሰሪያ የሆነውን ነገር ይብሉት፤ ሌላ ሰው ግን አይብላው፣ የተቀደሰ ነውና። የተካኑበትን ስጋ ወይንም እንጀራ ተርፎ ቢያድር የቀረውን በእሳት ታቃጥለዋለህ። የተቀደሰ ነውና አይበላ። እንዳዘዝኩ ሁሉ በአሮንና በልጆቹ እንዲያደርግ ሰባት ቀን ትክናቸዋለህ። እለት ዕለትም ስለ ማስተሰረይ ለኃጢአት መስዋዕት ወይፈኑን ታቀርባለህ። ማስተሰሪያን ባደረክ ጊዜ መሰዊያውን ታነጸዋለህ፣ ቅዱስም ይሆን ዘንድ ትቀበዋለህ። ሰባት ቀን ለመሰዊያው ማስተሰሪያ ታደርጋለህ፣ ትቀድሰውም አለህ። መሰዊያውም ቅድስተ ቅዱሳን ይሆናል። መሰዊያውንም የሚነካ ሁሉ ቅዱስ ይሆናል። በመሰዊያውም ላይ የምታቀርበው ይህ ነው፤ በቀን በቀን ዘወትር ሁለት የዓመት ጠቦቶችን ታቀርባለህ። አንዱን ጠቦት በማለዳ ቁርባን አድርገ ታቀርበዋለህ። ሁለተኛውንም ጠቦት በማታ ቁርባን አድርገ ታቀርበዋለህ። ከአንዱ ጠቦትም ጋር የኢን መስፈሪያ አራተኛ እጅ በሆነ ተወቅጦ በተጠለለ ዘይት የተለወሰ የኢፍ መስፈሪያ አስረኛ እጅ መልካም ዱቄት ደግሞ ለመጠጥ ቁርባን የኢን መስፈሪያ አራተኛ እጅ የወይን ጠጅ ታቀርባለ ሁለተኛውንም ጠቦት በማታ ታቀርበዋለህ እንደ ማለዳውም የእህልና የመጠጥ ቁርባን ታደርግበታለህ። ለእግዚአብሔር ጣፋጭ ሽቱ እንዲሆን የእሳት ቁርባን ይሆናልና ለአንተ እናገር ዘንድ ከእናንተ ጋር በመገናኝበት በመገናኛው ድንኳን ደጃፍ በእግዚአብሔር ፊት ይህ ዘወትር ለልጅ ልጃችሁ የሚቃጠል መስዋዕት ይሆናል። ከእስራኤል ልጆች ጋር በዚያ አገናኛለሁ። ድንኳኑም ለክብሬ ይቀድሳል። የመገናኛውንም ድንኳን መሰዊያውንም እቀድሳለሁ። በክህነትም ያገለግሉኝ ዘንድ አሮንና ልጆቹን እቀድሳለሁ። በእስራኤልም ልጆች መካከል እኖራለሁ፣ አምላክም እሆናቸዋለሁ። በመካከላቸው እኖር ዘንድ በግብጽ ምድር በመካከላቸውም እኖር ዘንድ ከግብፅ ምድር ያወጣኋቸው አምላካቸው እግዚአብሔር እኔ እንደሆንኩ ያውቃሉ። እኔ አምላካቸው እግዚአብሔር ነኝ። ምዕራፍ ሰላሳ የዕጣን መሰዊያውን ስራ ከግራር እንጨት አድርገው። ርዝመቱ አንድ ክንድ ስፋቱም አንድ ክንድ አራት ማዕዘን ይሆን፣ ከፍታውም ሁለት ክንድ ይሆናል። ቀንዶቹም ከእርሱ ጋር በአንድነት የተሰሩ ይሁኑ። ላይኛውንና የግድግዳውንም ዙሪያ ቀንዶቹንም በጥሩ ወርቅ ተለብጣቸዋለህ፣ በዙሪያውም የወርቅ ክፈፍ ታደርግለታለህ። ከክፈፉም በታች ሁለት የወርቅ ቀለበቶች ታደርግለት፣ በዚህና በዚያ በሁለቱ ጎን ታደርጋቸዋለህ። ለመሸከምም የመሎጊያዎች ስፍራ ይሁኑ። መሎጊያዎቹንም ከግራር እንጨት አድርግ፣ በወርቅም ለብጣቸው። በምስክሩ ታቦት አጠገብ ካለው በመጋረጃው ፊት ታኖረዋለህ። ይህንም አንተን በምገናኝበት ከምስክሩ በላይ ባለው በስሬት መክደኛው ፊት ታኖረዋለህ። አሮንም የጣፋጭ ሽቱ እጣን ይጠንበት በማለዳ በማለዳ መብራቶቹን ሲያዘጋጅ ይጠ ነው። ይህም በእግዚአብሔር ፊት ለልጅ ልጃችሁ የዘወትር ዕጣን ይሆን ዘንድ አሮን በማታ ጊዜ መብራቶቹን ሲያበራ ያጥነዋል። ሌላም ዕጣን የሚቃጠለውንም መስዋዕት የእህሉንም ቁርባን አታቀርብበትም፣ የመጠጥም ቁርባን አታፈስበትም። አሮንም በዓመት አንድ ጊዜ በቀንዶቹ ላይ ማስተሰሪያ ያደርጋል። በዓመት አንድ ጊዜ ለልጅ ልጃችሁ ማስተሰሪያ በሚሆን በኃጢአት መስዋዕት ደም ማስተሰሪያ ያደርግበታል። ለእግዚአብሔር ቅድስተ ቅዱሳን ናት። እግዚአብሔር ሙሴን እንዲህ ብሎ ተናገረው። አንተ የእስራኤል ልጆች ቁጥር ተቀብለ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። አልፎ የሚቆጠር ሁሉ ግማሽ ሰቅል እንደ መቅደሱ ሰቅል ሚዛን ይሰጣል። የሰቅል ግማሽ ለእግዚአብሔር ያነሳል። ሰቅሉ ሀያ ኦቦሊ ነው። አልፎ የተቆጠረ ሁሉ ከ20 ዓመት ጀምሮ ከዚያም ከፍ ያለ የእግዚአብሔርን ስጦታ ይሰጣል። ለነፍሳችሁ ማስተሰሪያ የእግዚአብሔርን ስጦታ ስትሰጡ፣ ባለጠጋው ከሰቅል ግማሽ አይጨምር፣ ድሃውም አያጉድል። የማስተሰሪያውንም ገንዘብ ከእስራኤል ልጆች ወስደህ ለመገናኛው ድንኳን ማገልገያ ታደርገዋለህ። በእግዚአብሔርም ፊት ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እግዚአብሔር ሙሴን እንዲህ ብሎ ተናገረው። የመታጠቢያ ሰንና መቀመጫውን ከናስ ስራ፣ በመገናኛው ድንኳንና በመሰዊያው መካከል እርሱን አድርገህ ውሃን ትጨምርበታለህ። አሮንና ልጆቹም እጆቻቸውን፣ እግሮቻቸውን ይታጠቡበታል። ወደ መገናኛው ድንኳን በገቡ ጊዜ ለእግዚአብሔርም የእሳት መስዋዕትን ያቃጥሉ ዘንድ ወደ መሰዊያው ሊያገለግሉ በቀረቡ ጊዜ እንዳይሞቱ ይታጠቡበታል እንዳይሞቱም እጆቻቸውና እግሮቻቸውን ይታጠቡ። ይህም ለነርሱ ከነርሱም በኋላ ለዘሩ የዘለ ዓለም ስርዓት ይሆንላቸዋል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተም ክቡሩን ሽቶ ውሰድ፣ የተመረጠ ከርቤ 500 ሰቅል፣ ግማሽም ጣፋጭ ቀረፋ 250 ሰቅል፣ የጠጅ ሳርም እንዲሁ 250 ሰቅል፣ ብርጉድም 500 ሰቅል እንደ መቅደሱ ሰቅል ሚዛን የወይራ ዘይትም አንድ የኢን መስፈሪያ ትወስዳለህ። በቀማሚም ብልሃት እንደተሰራ ቅመም የተቀደሰ የቅብዓት ዘይት ታደርገዋለህ። የተቀደሰ የቅብዓት ዘይት ይሆናል። የመገናኛውም ድንኳን፣ የምስክሩንም ታቦት፣ ገበታውንም፣ እቃውንም ሁሉ፣ መቅረዙንም፣ እቃውንም፣ የእጣን መሰዊያውንም፣ ለሚቃጠል መስዋዕት የሚሆነውን መሰዊያና እቃውንም ሁሉ፣ የመታጠቢያውን ሰንና መቀመጫውንም ትቀባበታለህ። ሁሉንም ትቀድሳቸዋለ፣ ቅድስተ ቅዱሳንም ይሆናሉ። የሚነካቸውም ሁሉ ቅዱስ ይሆናል። በክህነትም ያገለግሉኝ ዘንድ አሮንና ልጆቹን ቅባቸው፣ ቀድሳቸውም። አንተም ለእስራኤል ልጆች እንዲህ ብለህ ተናገር፣ ይህ ለልጅ ልጃችሁ የተቀደሰ የቅብዓት ዘይት ይሁንልኝ። በሰው ስጋ ላይ አይፍሰስ፣ እንደ እርሱም የተሰራ ሌላ ቅብዓት አታደርጉ። ቅዱስ ነውና ለእናንተ ቅዱስ ይሁን። እንደ እርሱ ያለውን የሚያደርግ ሰው በሌላም ሰው ላይ የሚያፈሰው ከህዝብ ተለይቶ ይጥፋ። እግዚአብሔርም ሙሴን አለው፣ ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ፣ የሚሸትም ሙጫ፣ ጥሩ ዕጣን ውሰድ። የሁሉም መጠን ትክክል ይሁን። በቀማሚ ብልሃት እንደተሰራ በጨው የተቀመመ ንጹሕ እና ቅዱስ ዕጣን አድርገው። ከእርሱም ጥቂት ትወቅጥ አለህ ታልመውም አለ። ከዚያም ወስደህ አንተን በምገናኝበት በመገናኛው ድንኳን ውስጥ ከምስክሩ ፊት ታኖረዋለህ። እርሱም የቅዱሳን ቅዱስ ይሁንላችሁ። እንደ እርሱ የተሰራ ዕጣን ለእናንተ አታደርጉ፣ በእናንተም ዘንድ ለእግዚአብሔር የተቀደሰ ይሁን። ሊያሸተውም እንደ እርሱ የሚያደርግ ሰው ከሕዝብ ተለይቶ ይጥፋ ይላል። ንባባችን የዕለቱ ይሄንን ይመስል ነበረ። ቲክቶክ ላይ እና ቴሌግራም ላይ ከምሽቱ ሶስት ሰዓት የእግዚአብሔርን ቃል በጥልቀት ስለምንማማር ወደዚያ እንድትመጡ ጋብዛችኋለሁኝ። ጸጋ ይብዛላችሁ።